እንዳትቀሩ ብለው ግር ብለን ወተን ወደውን ነው ብለው ዜና ሰሩብን፣ ዜና ሰሩብን። ዛሬ የድጋፍ ድጋፍ ሰልፍ ነበር ኢትዮጵያ የት አዲስ አበባ ኢትዮጵያ ያ አዲስ አበባ ኢትዮጵያ ነው እንዴ ያ እኮ የድጋፍ ሰልፍ ማለት ማንን ደገፈው ቆራጭ ነው ምድገም ሌላ አገጥ አይ ያ አብራሪዋ እንዴ ኢምንዳርዳር ነው አትፍሪ ረ ለምን እፈራለሁ ብለ ነው? በቃ አትፍሪካ አልከኝ። ተቀበልሽ እንኳን ሊሰለፉ እንኳን ሊደግፉ እንኳን

ሰመኝማ፣ ዝም ብሎ መሳማል እንዴ ትላለህ? ህዝቃት አስቀይረው፣ አሌክስን አስገቡት። አሌክስ ጎበዝን ያምታተዋል፣ እንዲህ ወዲያም ያምታ ስማኝማ ነው፣ ሰመኝማ ነው።

በአየር ላይ ታክሲ መብረር ሲያስጀምሩን አየር ላይ ታክሲ መብረር ሲያስጀምሩን አሞራ እንዳይሆኑ ትራፊኮቻችን ገይ ተቀበል ጥሩ ነው። እዛው በረራ ላይ እንዳለን ተቀበል። ከዘመነኛው ጋር በሰማይ ስትበሩ፣ በሰማይ ስትበሩ በቦቲ ኤርላይንስ አገልግሎት ክሩ ሄሎ ሄሎ ሄሎ፣ ሰላም ጤና ይስጥልን ክቡራን እና ክቡራት እንግዶቻችን። በኔትወርክ ችግር ምክንያት ተቆራርጦ እሰማለሁ። አንድ ሁለት ሶስት ይሰማል

ሆቴል አፍሪክ ነው ይሄ። እንትን ላይ የሚከሄድበት አራት አለ እኮ። ኢትዮጵያ እንዴት አመሻችሁ? ገንዬ ሰላም ብያለሁ። እግዚአብሔር ይመስገን ጋሽ በላይ፣ ሁላችሁም፣ ሳሚዬ አለናለ ሁሉ አማን ነው ንግስቷ፣ እግዚአብሔር ይመስገን፣ ሰሊና እሉ እና አቻሬ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እግዚአብሔር ይመስገን ይመስገናለን። እስኪ እንደመጣው በቃ በትኩሱ ተቀበልኝ አልታቀብልኝ የመጣው እንደው ገብጋቢ ነገር ነው መሰለኝ። በደንብ በደንብ እየፈረሰብን በምድር ስንቸገር

ሰማይ ታክሲ ሲሉ አሳቁኝ ከወዴ፣ ወደ ጥልፊት የላኩብን ጥንብ መሰል እንዴ!

ምድሩን በባቡር ሰማዩን በታክሲ ሰላም ልንገባ ነው አይሸተንም ካልሲ

ግን እኔ የምለው አሁን ወጣቱ ወጣቱስ በረረ፣ ህፃናቱን በረረ፣ ግን አዛውንቶችን አየር ላይ ሲንሳፈፉ ማየት ታክሲ ሊቀር ነው። ታክሲ ሊቀር ነው። ካፔላውን እንዴት ነው የምናየው? በስልክ ይላክልሃል። አረ ፒያሳ ነው እንዳትል አስኩሙ አስኩሙ። አይ ይሁን እስኪ አለግል ሌላ ዓለም ላይ እውነት አቅልም እውነት ስናወራ

እንትን ውስጥ ነው ቻይና ውስጥ ነው ጃፓን ውስጥ ይሆን እኮ አለ። እንደዚህ ሲባል ቻይና ውስጥ የሆነ ዝም ብለው አይቻለው፣ ግን ስራ ላይ ባለ ወይ ነው አሁን ዝም ብለው ያሉት። አሁን ቻይና ላይ ያሉት ያለ ላይክ ያለ ድራይቨር የሚንቀሳቀሱት ባስ ሁሉ ጀምረዋል። ቻይናዎች ከሆነ የሆነ ኮትሮ ነ አንዳንደኛ ሆነ እንትን የምንላት ነገር አለ። አሁን እንደዚህ አፋችሁን የከፈታችሁላ ስትገቡ ኢትዮጵያ አንደኛ ተንደረዳችሁ ሙቴ እናተናቸው እኮ ነው ያሉት፣ መጽሐፉ ከፊት ልቀመጥ ነው የሚሉት። ከምሬ እኮ ነው ማበረታታ፣ ላገራችን እኮ ነው የሚሰራው። እንደ ሌላ ሀገር አላችሁ እ ብለው በባዶ ሆድ አይቀርድም። መጀመሪያ ስንብላ ምን ችግር አለ? ከላይ የሆነሽ ማየት ነው። ከላይ ከወጣሽ መና ነው እኮ የምትበያው፣ ምግብ አይደለም በቃ

ማላማክ ምንድን ነው እናንተ? ዛሬ ደሞ ማንም መርዳት። ለልማት አስተዋጽኦ ያደረገ ነው ገኔ።